ሰላም ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችን ከአሁኑ ሰዓት ጀምሮ ወደ እናንተ ይደርሳሉ። ለዛሬም እንደወትሮ ሁሉ ለዛሬ ለተሰኞ ህዳር 28 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። እስከ መረጃዎቻችን ፍጻሜ ድረስ በድጋሚ አብራችሁ እንድትቆዩ እንጋብዛለን። መረጃዎችን ወደ እናንተ በማድረስ ገዛ ሂንዱ ላይ ካሜራ ባለሙያችን ኦብሳ ሱራከኛ ጋር ቆይታ እያደርጋል አብራችኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ሴቶች ፕሪሚየር ሊግ እንመለከታለን። የኢትዮጵያ ሴቶች ፕሪሚየር ሊግ 2018 ዓመተ ምህረት የውድድር ዘመን የ11ኛ ሳምንት መርሃ ግብር ጨዋታዎች በዛሬ ሁለት ጅማሯቸውን አድርጓል። ዛሬ ሁለት ጨዋታዎች እንደዚሁ ተከናውኗል። መቻል ከባህር ዳር ከተማ ጋር የተገናኙበት ጨዋታ በመቻል አንድ ለባዶ አሸናፊነት ፍጻሜውን አግኝቷል። በዚህ እንቅስቃሴ ላይ መቻሎች ሙሉ ሶስት ነጥብ እንዲያሳኩ ብቸኛውን ግብ ከምረብ በማሳረፍ 58ኛው ደቂቃ ላይ ነጸግነት በዛብናት ማስቆጠር የቻለችው ለ ኢንስትራክተር መሰረት ባኔው ቡድን ማለት ነው። እና መቻል ይሄን ጨዋታ ማሸነፉ የበለጠ ውጤቱን እንዲያሻሽል አድርጎታል። ሌሎች ጨዋታዎችም እንደዚሁ ተከናውኗል። አዳማ ከተማን ከአዲስ አበባ ከተማ ጋር ያገናኘው ጨዋታ ግብ ሳያስመለክት ዜሮ ለዜሮ በሆነ አቻ ውጤት እንደዚሁ ተጠናቋል። የ11ኛ ሳምንት ሌሎች ጨዋታዎች ደግሞ በነገው ዕለትም እንደዚሁ ቀጥለው የሚከናወኑ ነው የሚሆነው። ወደ ሌላኛው የመረጃችን ስናልፍ የአፍሪካ የትምህርት ቤቶች የእግር ኳስ ውድድር የሴካፋ ዞን ማጣሪያ ላይ እየተሳተፈ የሚገኘው የኢትዮጵያ ብሔራዊ ቡድን በወንዶች እንደዚሁ ወደ ግማሽ ፍጻሜው ለፍጻሜ ማለፍ የቻለበትን ውጤት ማስመዝገብ ችሏል። ከ15 ዓመት በታች በተደረገ ውድድር እንደዚሁ የቡሩንዲ አቻውን በመለያ ምት በማሸነፍ ነው ወደ ፍጻሜው ማለፍ የቻለው ተብሏል። በሴትም በወንድም በዚህ የውድድር መድረክ ላይ ኢትዮጵያን በመወከል እየተሳተፉ ነው የሚገኙት አሁን አስራ አምስት ዓመት በታች ደግሞ እንደዚሁ ወደ ፍጻሜው ያለፈበትን ውጤት በዛሬው ዕለት ማስመዝገባቸውን የኢትዮጵያ እግር ኳስ ፌዴሬሽን ያደረሰን መረጃ ያመለክታል። ወደ መጨረሻው የሀገር ቤት ስፖርታዊ መረጃችን ስናልፍ አሳዛኝ ዜና ነው። በቤንች ባጂ ቡና እግር ኳስ ክለብ ውስጥ ከፕሮጀክት በመነሳት ወደ ዋናው ቡድኑ በዘንድሮ ዓመት እንዳደገ የተነገረለት ተጫዋች በዛሬው ዕለት እንግዲህ በአደጋ ምክንያት ሕይወቱ ማለፉ ተገልጿል። ለእግር ኳስ ቤተሰቡ እጅግ በጣም አሳዛኝ ነገር ነው የተከሰተው ማለት ነው። ተጫዋቹ ዘላለም ዘማቹ ይሰኛል። በዘንድሮ ዓመት ወደ ክለቡ እንደዚሁ እንደተቀላቀለ ወይም ወደ ዋና ቡድኑ ማደጉን ነው ያገኘነው መረጃ የሚያመለክተው ማለት ነው። በደረሰበት ድንገተኛ አደጋ በዋሳ ሪፈራል ሆስፒታል ሕክምና ቢደረግለትም እንደዚሁ ሕይወቱ መትረፍ እንዳልቻለ ተገልጿል ማለት ነው ዛሬ ቤንች ማጂ ቡና እግር ኳስ ክለብ እንግዲህ ይህንን የሀዘን መግለጫ ይፋ አድርጓል። ለክለቡ ደጋፊዎች፣ አመራሮች እንደዚሁም ደግሞ ተጫዋቹን ለሚያውቁት ለመላው የእግር ኳሱ ቤተሰቦች እንግዲህ ናሁ ስፖርት መጽናናትን ይመኛል። ክብራትና ክቡራን ተመልካቾቻችን የሀገር ቤት ስፖርት አብይ መረጃዎቻችን ይሄንን ይመስላሉ። እንግዲህ በቀጣይ ስንመለስ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም በድጋሚ አብራችሁ እንድትሆኑ እንጋብዛለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተልዎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ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 ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። አሁን ስፖርትን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርት ሳቢ መረጃዎች ወደ እናንተ ደርሰዋል። ከዚህ ሰዓት ጀምረን ከባህር ማዶ የተለያዩ ሪ ምንጮች ያሰናዳናቸውን መረጃዎች ነው ወደ እናንተ እያደረስን ቆይታ የምናደርገው። የተወዳጁ እንግሊዝ ፕሪሚየር ሊግ የ15ኛ ሳምንት መርሃ ግብር ቀሪ አንድ ጨዋታ ዛሬ ምሽት በሞሎኔክስ ስቴዲየም ይከናወናል። ወልቨራምበተን ወንድረስን ድረስን ከማንቸስተር ዩናይትድ ጋር የሚያገናኙ ጨዋታ ይጠበቃል። ያለፉትን አመታቶች እንደምናስታውሰው በተለይ አምና በአሰልጣኝ ሮበን አሞሪም እየተመራ ቡድኑ እንደዚሁ በደርሶ መልስ በወልቨራምበተን ወንድረስ መሸነፉ ይታወሳል። ዘንድሮ በእርግጥ ወልቨራምበተን ወንድረስ ጥሩ ሁኔታ ላይ አይደለም የሚገኘው። ሀያኛ ደረጃ ላይ የሚገኘው ሁለት ነጥብ ብቻ ነው ማሳካት የቻለው እስካሁን ድረስ ካደረጋቸው 14 ጨዋታዎች እንደዚሁ ሁለት ያቸው ውጤት አስመዝግቦ ሃያኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድ ደግሞ ባለፈው ሳምንት እንደምናስታውሰው በአቻ ውጤት ጨዋታውን ማጠናቀቁ እናስታውሳለን፣ ከዌስትሃም ዩናይትድ ከዛ ውጤት ወደ አሸናፊነት ለመምጣት ዛሬ የበለጠ ቅድመ ግምት አግኝቷል። የአሰልጣኝ ሮበን አሞሪው ቡድን ማለት ነው። ነገር ግን የአምናውን ካስታወስ ነው አምና በደርሶ መልስ እንግዲህ አዲስ ታሪክ ነው የተሰራበት። ማቲያስ ኩኛ የወልቨርሃምፕተን ዋንደረርስ ተጫዋች መሆኑ ይታወቃልና የዘንድሮ የቀድሞ ክለቡን ነው ዛሬ ምሽት የሚገጥመው ማለት ነውና፣ በዛሬው እንቅስቃሴ ላይ የልዩነት ከሚፈጥሩ ተጫዋቾች መካከል አንደኛው ሆኗል። ከፊት መስመር ላይ አምና በነበረው ጨዋታ ላይ ከማዕዘን ምት በቀጥታ እንደዚሁ ማንቸስተር ዩናይትድ መረብ ላይ ጎል ማስቆጠሩ የሚታወስ ነውና አሁን ደግሞ በሌላ ማሊያ ወይም ደግሞ ተቃራኒ ሆኖ ማንቸስተር ዩናይትድን ወክሎ የሚጫወት ነው የሚሆነው። በዛሬው እንቅስቃሴ ላይ ሃሪ ማጉዌር እና ቤንጃሚን ሴስኮ በዛሬው ጨዋታ ላይ በጉዳት ምክንያት ለቀይ ሰይጣናቱ ግልጋሎት እንደማይሰጡ ተገልጿል። ማቲያስ ሌሊት ወደ ጨዋታው ይመለሳል ተብሏል። በዛሬው እንቅስቃሴ ላይ ማለት ነው እና ማንችስተር ዩናይትድ በተለይ ይህንን ጨዋታ ማሸነፍ ከቻለ ነጥቡን እንግዲህ ወደ 25 ከፍ ማድረግ ይችላል። በዛ ላይ ደግሞ ደረጃውንም እስከ ስድስተኛ ድረስ ማሻሻል የሚችልበትን እድል ያገኛል ማለት ነው እና ዛሬ የሚደረገው ጨዋታ በእንግሊዝ ፕሪሚየር ሊግ እጅግ በጣም ተጠባቂ ነው። የሊጉን የደረጃ ሰንጠረዥ አርሰናል በ33 ነጥቦ ይጀምራል። ማንቸስተር ሲቲ በ32 ይከተላል። አስተን ቪላ ሶስተኛ ደረጃ ላይ ተቀምጦ እየተመለከት ነው እንገኛለን ማለት ነው። የእንግሊዝ ፕሪሚየር ሊግ እንግዲህ 15ኛ ሳምንት መርሐ ግብር ላይ ደርሷል። እንግዲህ የመጨረሻም ጨዋታ ዛሬ ምሽት ነው የሚከናወነው ማለት ነው። ወደ ጣሊያን ሴሪያ ጨዋታዎች እንለፍ። የጣሊያን ሴሪያ ጨዋታዎች ዛሬ ምሽትም ቀጥለው የሚከናወኑ ነው የሚሆነው በዚህም መሰረት ዛሬ ፒዛ ከፓርማ ጋር የሚያደርጉት ጨዋታ ቀን 11 ሰዓት ላይ ይደረጋል። ዩዲኒዜ እንደዚሁ ከጄኖዋ ምሽት 2 ሰዓት ላይ፣ ቶሪኒዮ ከኤስ ሚላን የሚያደርጉትም ጨዋታ ይጠበቃል። ኤስ ሚላን በዚህ ጨዋታ ላይ ድል ማስመዝገብ ከቻለ ነጥቡን ወደ 31 ከፍ ማድረግ የሚችልበትንና ከሊጉ መሪ ክለብ ናፖሊ እኩል የሚያደርግበትን አጋጣሚ መፍጠር ይችላል ማለት ነው። የሴሪያውን የደረጃ ሰንጠሬ ስንመለከት ናፖሊ በ31 ነጥቦች በቀዳሚነት ይመራል። ኢንተር ሚላን በ30 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ኤስ ሚላን እና ሮማ ደግሞ ተከታዩን ደረጃ ይዘው እየተመለከትን እንገኛለን። አጫጭር ስፖርታዊ መረጃዎችን ወደ እናንተ በማድረስ የዛሬ መረጃ ሰዓታችንን የምናጠናቀቅ ነው የሚሆነው የሞሐመድ ሳላ ጉዳይ እንግዲህ በየጊዜው አዳዲስ መረጃዎች እየወጡበት ነው የሚገኘው። ከአሰልጣኝ ሀርን ስሎት ጋር የገቡበት ሰጣ ገባ የበርካታ መገናኛ ብዙኃን እንግዲህ ሰፋ ያለ ሽፋን እየሰጡት ነው የሚገኘው። በሳምንቱ መጨረሻ ቀናት በእንግሊዝ ፕሪሚየር ሊግ እንደዚሁ ከሊድስ ዩናይትድ ጋር ጨዋታቸውን አድርገው ባቻ ውጤት ጨዋታቸውን ማጠናቀቃቸው የሚታወስ ነው። በዛ ጨዋታ ላይ ያለፉትንም ሁለት ጨዋታዎች በተጠባባቂ ወንበር ላይ ሆኖ እንግዲህ ማሳለፍ የቻለው ግብፃዊ ኢንተርናሽናል ሞሀመድ ሳላ አንድ አስተያየት ሰጥቷል ወይም ከመገናኛ ብዙሃን ጋር በነበረው ቆይታ በክለቡ የመገፋት ስሜት እየተሰማኝ ነው የሚገኘው ይሄ ደግሞ ለሊቨርፑል በትልቅ እንቅስቃሴ ማድረግ የቻለ ለሊቨርፑል ክብር ያለፉትን ዓመታቶች ሲዋደቅ ለነበረ ተጫዋች የሚመጥን አይነት ከበሬታ አይደለም። በደጋፊውም ይሁን በክለቡም በአሰልጣኙም እየተሰጠኝ ያለው እንክብካቤ የሚል ቅሬታ አዘል አስተያየት ሰጥቷል እና ይህንን ተከትሎ እንግዲህ የሊቨርፑልን ደጋፊዎች ለሁለት የከፈለ አይነት እየተመለከት እንገኛለን። ትላንት ጨርሶኑ በጨዋታው አላሳተፉትም። ያለፉትን ሁለት ጨዋታዎች ደግሞ በዚያ ላይ ተጠባባቂ ወንበር ላይ ሆኖ እንዲጀምር ነው ያደረጉትና አሰልጣኝ ሃርንስሎት ከፊሉ ቅሬታ እያቀረበባቸው ከፊሉ ደግሞ አሰልጣኙ የሚሰጡትን መመሪያ መከተል የተጫዋች ግዴታ ነው፣ በአንድ ቤት ሁለት ራስ አይኖርም የሚል አስተያየት ነው እየሰጡ የሚገኙት ማለት ነውና፣ ሞሐመድ ሳላ እንግዲህ ያለፉትን ስምንት ዓመታቶች በሊቨርፑል ማሊያ እጅግ በጣም ካሸበረቁና የሊቨርፑልን ታላላቅና ገናና ስም ዳግም መመለስ ከቻሉ ተጫዋቾች መካከል አንደኛው ነው። አሁን 33 ዓመቱ ላይ ይገኛል። እንግዲህ ዛሬ ቦርዱ እና አሰልጣኝ ሀርንስሎት ባስተላለፉት ውሳኔ መሰረት ነገ በአውሮፓ ቻምፒየንስ ሊግ የውድድር መድረክ የስድስተኛ እንደዚሁ ዙር ጨዋታዎች ይከናወናሉ እና የሊቨርፑል እግር ኳስ ክለብ ወደ ጣሊያን አቅንቶ ኢንተር ሚላንን የሚገጥምበት ተጠባቂ ጨዋታ አለ። ከዛ እንቅስቃሴም ከዛ የቡድን ስብስብ ውጪ እንዳደረጉትም ነው አሁን መረጃዎች እየወጡ የሚገኙትና የሞሐመድ ለማሳሳላ ደጋፊዎች እና ለክለቡ ጥሩ ነገር ሰርቷል የሚሉ ደግሞ እንደዚሁ እየሞገቱ ይገኛሉ። የክለቡ ቦርድ ያስተላለፈውንና አሰልጣኝ ሀርን ስሎት በተጫዋቹ ላይ እያራመዱትን ያለውን ነገር እየወቀሱ ነው የሚገኙት። በቀጣይ የመጨረሻው ጨዋታ ከብራይተን ጋር አከናውነው ወደ አፍሪካ ዋንጫ የውድድር መድረክ የሚያቀና ነው የሚሆነውና በዛ እንቅስቃሴ ላይ ቤተሰብ ይንጋብዝበታለው ባለውስ ጨዋታ ላይ ይህንን ተጫዋች ያሰልፉታል የሚለው ነገር ይጠበቃል። አሰልጣኝ ሀርን ስሎት ምንም እንኳን የውጤት ቀውስ ውስጥ ቢገኙ የክለቡ ቦርድ አመራሮች እንደዚሁ ከጎናቸው እንደሆኑ እየተናገሩ ነው የሚገኙት እና ዳግም እድል እንደሚሰጣቸው የተሰጣቸው ሶስት ጨዋታ ሁለቱን በአቻ ውጤት አጠናቀዋል፣ አንዱን በአሸናፊነት ደምድመዋል እና እንግዲህ ከተሰጣቸው ውጤት ወይም የጨዋታ ማሻሻያ ማሟላት ባይችሉም ነገር ግን ደግሞ እንደዚሁ ከቦርዱ ድጋፍ እንዳላቸው እየገለጹ ነው የሚገኙት። በኩራት ቀጣይ የሚሆነውን ነገር እንመለከታለን። ነገ እንግዲህ ወሳኝ ጨዋታ ነው የሚያከናውኑት ከኢንተር ሚላን ጋር በቻምፒየንስ ሊግ የውድድር መድረክ ማለት ነው እና ከዛ ጨዋታ ስብስብ ውጪ መሆኑ የሳላ ደጋፊዎችንና አድናቂዎች እጅግ በጣም እያስቆጣ ይገኛል። አንዳንድ የክለቡም ታማኝ ደጋፊዎች የሙሐመድ ሳላ ጥሩነትና እንደዚሁም ደግሞ ታታሪነት መረሳት የለበትም ክለቡን ያነሳበትን ሁኔታ በማለት እየገለጹ ነው የሚገኙት። እና የዚህ 33 ዓመቱ ላይ የሚገኘውን ተጫዋች እና የክለቡ አሰልጣኝ ሀርን ስሎት የትኛውስ አካል ምናልባት በቀጣይ የክለቡ አንዳቸው ላይ ውሳኔ ሊወስን ይችላል የሚሉ መረጃዎችም ጎን ለጎን እየወጡ ይገኛሉ። ወይ አሰልጣኙ ማሰናበት አሊያም ደግሞ ተጫዋቹን እንደዚሁ ማሰናበት የሚለውን ነገር እንደዚሁ ሊወስኑ የሚችሉበት እድል እንዳለ በተደጋጋሚ እየሰማን ነው የምንገኘውና ከዚህ ጋር ተያይዞ እስኪ መሐመድ ሳላህ የነበረው አበርክቶ አሰልጣኝ አርነ ስሎት ደግሞ ከመጡ በኋላ በሊቨርፑል ቤት በእርግጥ የሊጉን የዋንጫ ክብር ማሳካት ችሏል፣ በመጡበት ዓመት እናንተ ምን ትላላችሁ? እስኪ ዚጋ ጋር ሀሳብ ልሰጡበት ትችላላችሁ። መሀመድ ሳላ ጎን ናቸው ወይስ ደግሞ አሰልጣኝ ሀርን ስሎት ናቸው መቆየት ያለባቸው? አንዳንድ ጊዜ ምንም ይሁን ምን አሰልጣኝ መከበር አለበት። አሰልጣኝ የሚያራምደው የጨዋት ሂደትም ይሁን ቋሚ አስተላለፍ ይዞ የሚገባበት ሂደት እሱ ነው ፈላጭ ቆራጭ መሆን አለበት። ምክንያቱም ለሚመጣውም ሙገሳ ለሚመጣውም ወቀሳ ግንባር ቀደም ሆኖ የሚወቀሰው አሰልጣኙ ነው እና በተለይ ሽንፈቶች ሲመጡ አሰልጣኞች ጋር ነው ነገሮች የሚያነጣጥሩት። እና እዚህ ላይም እንግዲህ አስተያየት እየሰጡ ያሉ አሉ፣ መሀመድ ሳላም ልክ ነው የሚሉ አሉ። እና እናንተ ከየትኛው ወገን ነው አስተያየት ልትሰጡ ትችላላችሁ? እዚህ ላይ በመሀመድ ሳላ እና በአሰልጣኝ አርኔ ስሎት እንግዲህ መካከል የተፈጠረውን ሁኔታዎች በተመለከተ ማለት ነው ወደ እዚሁ ሊቨርፑል ቤት ስንቆይ ግን ከዝውውር ጋር በተያያዘ አንዳንድ መረጃዎች እየወጡ ነው የሚገኙት። እንደውም አሰልጣኝ አርነ ስሎት እንግዲህ የሞሐመድ ሳላ ተተኪን እንደውም እያማተሩ እንዳለ እየተገለጸ ነው የሚገኘው። አንቶኒ ሴሜኞን ለማምጣት ይፈልጋሉ ተብሏል። የቦርንማውዝ የግራ መስመር ተጫዋች ይሄ ተጫዋች ቨርሳታይል ነው፣ የቤትኛው ቦታ መጫወት የሚችል ነው እና በትልልቅ ክለቦች ራዳር ውስጥ ሆኖ እየተመለከት ነው እንገኛለን። በጥር ተጫዋቾች የዝውውሩ መስኮት ምናልባት እስከ 65 ሚሊዮን ፓውንድ ድረስ የውል ማፍረሻ ኮንትራት ማቅረብ የሚችል ማንኛውም ክለብ የዚህ ተጫዋች እንደዚሁ ግልጋሎት ማግኘት እንደሚችልና ፊርማውን ማግኘት እንደሚችል እየገለጹ ነው የሚገኙት እና አንቶኒ ሴሜኞ ምናልባት ወደ መርሲሳይዱ ክለብ ሊቨርፑል የሚያቀናበት እድል ሰፊ ስለመሆኑ እየተገለጸ ነው የሚገኘው ማለት ነው። ወደ ሌሎች መረጃዎቻችን ስናልፍ የአርሰናልን የመጨረሻ ጉዳይ እናደርገዋለን። አርሰናል ሀዮብ ቧዲንን ለማስፈረም እንደዚሁ ከፈረንሳዩ ክለብ ሊል እንቅስቃሴ መጀመራቸው እየተገለጸ ነው የሚገኘው። 45 ሚሊዮን ፓውንድ፣ ይህ 18 አመት ፈረንሳዊ ኢንተርናሽናል እንደዚህ ዋጋ ተለጥፎበታል። በቀጣይ ምናልባት መዳረሻው ኤምሬትስ ሊሆን የሚችልበት እድል እንዳለ ነው እየተገለጸ የሚገኘው። አርሰናል በዘንድሮ አመት ስኳዱን እጅግ በጣም ሰፋ አድርጓል። ከግብ ጠባቂነት እስከ ፊት መስመር ድረስ እንደምትመለከቱት ማለት ነው እና በርካታ ሚሊዮን ዶላሮችን ፈሰስ አድርጎ በክረምቱ የተጫዋቾች የዝውውር መስኮት የአርሰናልን የቀድሞ የዝውውር ፖሊሲ ጭምር እንደዚሁ በመስበር ነው ሪከርድ ሰብሮ ከፍተኛ ገንዘብ በማውጣት ማዘዋወር የቻለው ነገር ግን አሁንም የስኳድ ዴብዙ በጉዳት ማህበል እየተመታ ነው የሚገኘው እና በቀጣይ ተጨማሪ ተጫዋቾችን ለማምጣት አሁን ቦርዱ በአጠቃላይ የክለቡ እንደ ክሮንኬ አመራሮቹ በአጠቃላይ በሚገርም እልህ ላይ ነው የሚገኙትና ዋንጫዎችን ማሳካት ይፈልጋሉ። ብዙዎች አርሰናል እንዳለፉት አመታቶች ሁሉ ሁለተኛ ደረጃን ይዞ ያጠናቅቃል የሚል አንዳንድ እንደዚሁ ቅድመ ግምታቸውን ያስቀምጣሉና፣ ይሄ ለያስ ያዛቸው ይመስላል። አሰልጣኝ ሚካኤል አርቴታም በተመሳሳይ እዚህ የውድድር አመት የመጨረሻው ሊሆን ይችላል የሚሉ ጉዳዮችም እየወጡ ነው የሚገኙት። አንዳያ ቤርሳ ዘንድሮ መጥቷል፣ የበለጠ ታላቅነታቸውን ማሳየት ይፈልጋሉ። በተለይ በአትሌቲኮ ማድሪድ ከዝውውር ጋር በተያያዘ ሲሰሯቸው የነበሩትን ሁኔታዎች በአርሰናልም አሁንም እያስመለከቱ ይገኛሉ። በቀጣይም አሁንም አርስናል የተጫዋቾችን የማዘዋወር ምዕራፍ ጨርሶ እንዳልተዘጋ የሚያሳዩ ፍንጮችን እየተመለከት እንገኛለንና አንደኛው ይህ ተጫዋች ምናልባት አዮብ ቡሃዲን ፈረንሳዊ ኢንተርናሽናል ሊሆን የሚችልበት እድል እንዳለ እየተገለጸ ይገኛል። በእርግጥ ገና 18 ዓመቱ ላይ ነው የሚገኘው ይህ ወጣት ተጫዋች ነው። በቀጣይ እንግዲህ ኤምሬትስ መዳረሻቸውን ከሚያደርጉ ተጫዋቾች መካከል አንደኛው ነው እየተባለ ነው የሚገኘው። ሌሎችንም ግን ተጫዋቾች እየተመለከቱ እንዳሉ እየተገለጸ ነው የሚገኘው። ለምሳሌ በዚህ በግራ በኩል ላይ አንቶኒ ሴሜኞ ወደ ሊቨርፑል የሚያቀና ከሆነ እነሱ ደግሞ በምትኩ እንደዚሁ የኤሲ ሚላኑን ተጫዋች ራፋኤል ሊያዮን የማስፈርም ፍላጎት እንዳላችሁ እየተነገረ ነው የሚገኘው እና። እንግዲህ አሁን እየተመዘገበ ካለው ውጤት ጋር ተያይዞ በጥር የተጫዋቾች የዝውውሩ መስኮት መድፈኞቹ ግን እርግጠኛ መሆን የሚቻለው አሁንም ከክለቡ እየወጡ ያሉ መረጃዎችን በማጠናከር ማለት ነው እና አዳዲስ ተጫዋቾች ግን ሊመጡ እንደሚችሉ ቢበዛ ሶስት ካነሰ ሁለትና አንድ ተጫዋች ግን ማምጣታቸው እንደማይቀር እየተገለጸ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ያለን ስፖርታዊ መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እጅግ በጣም እናመሰግናለን። መረጃዎቹን አሰናርቱ ለእናንተ በማድረስ በዚህ ሄንዱ ላይ የካሜራ ባለሙያችን ወብሳ ሱራ ከኛ ጋር ቆይታ አድርጓል። ተወዳጅ የናው ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ መድረሳቸውን ይቀጥላሉ። በያላችሁበት መልካም ጊዜ ይሆንላችሁ።